ወአስተራአይ ከጸጋ ከላይለ ሐዋርያት እንዘግቡአን እሙንቱ ውስተ አሐዱ ቤት እነሱ በአንድ ቤት ተሰብስበው አንድ ሁነው በነበሩበት ሰዓት ጸጋ መንፈስ ቅዱስን በሐዋርያት ላይ ገለጥክ ይላል። በእነሱ መካከል እኖራለሁ በማለት ተናግሯል ማለት ነው። የሚገለጠው የሚሆነው የሚፈጸመው እንዴት ነው ሲባል፣ ሰው ህብረት ሲኖረው አንድነት ሲኖረው ነው። ህብረት ማጣት ነው። በክርስትና አለም ህብረት ከሌለ ፍቅር ከሌለ እግዚአብሔር በእኛ መካከል በረድኤት ወይም በጸጋ እንዴት ሊገለጥ ይችላል? ኃይል የሚሆነንን ጥበብ የሚሆነንን አዳፍነ ነው የምንኖረው። እስከ መቼ ነው? ለምንስ ነው? እኛ በጾማችን ብናተርፍ እንጂ አንጎዳም። በፍቅር በህብረት መኖር ሲችል መንፈስ ቅዱስ ተገለጠበት አደረበት ወረደበት ማለት ይቻላል። በስመ አብ ወወልድ ወመንፈስ ቅዱስ አሀዶ አምላክ አሜን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች፣ የሰማይቱ የቅዱስ ጊዮርጊስ ወዳጆች፣ በመላው ዓለም ሆናችሁ ይህንን መርሐ ግብር የምትከታተሉ ሁላችሁም አባቶች፣ እናቶች፣ ወንድሞችና እህቶች በእግዚአብሔር ስም እንደምን አላችሁ? ምስጋና የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ይህንን ጊዜ፣ ይህንን ሰዓት ባርኮ ቀድሶ ሰጥቶን ቃሉን እንድንናገርበት እንድንሰማበትና በቃሉ ራሳችንን እንድናይበት የፈቀደልን እሱ ስሙ ዛሬም ዘወትርም ለዘለዓለሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ እንግዲህ ከዚህ ቀጥሎ በሚኖረን አጭር ቆይታ ቤተክርስቲያናችን ከአበይት በዓላት መካከል አንዱ አድርጋ የምታከብረው የጌታችን የመድኃኒታችንና የአምላካችን የኢየሱስ ክርስቶስ በዓላት ተብለው ከሚታወቁት ከዘጠኙ አንዱ የሆነው በዓለ ጰራቅሊጦስ ነው። ይህንንና ከበዓለ ጰራቅሊጦስ ማግስት ጀምሮ ሊታሰቡ ያላቸውን እያንዳንዳችን ልናስባቸውና ልንኖራቸው የሚገቡትን ጾመ ሐዋርያትንና ጾመ ድኅነትን በተጓዳኝ በማንሳት በጥቂቱ ሁሉንም የምንመለከታቸው ይሆናል። ለእነዚህ ሀሳቦች እንደ መግቢያ የሚሆነን የመጽሐፍ ቅዱስ ክፍላችን የምናደርገው አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ ከሙታን መካከል ተለይቶ ከተነሳ በኋላ ለአባቶቻችን ለሐዋርያት ካስተማረው በዚህ በሉቃስ ወንጌል ምዕራፍ 24 ከቁጥር 49 ላይ የሚገኘውን ቃል መነሻ እናደርጋለን። ቃሉ እንዲህ ይላል፣ ወናሁ አነ እፌኑ ተስፋሁ ለአብ ላዕሌክሙ። እነሆ እኔ የአብን ተስፋ እልክላችኋለሁ፣ ይላል የሉቃስ ወንጌል ምዕራፍ ሃያ አራት ከቁጥር አርባ ዘጠኝ ላይ የተቀመጠው ኃይለ ቃል ነው። ቃሉን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለሐዋርያቱ በሶስተኛው መገለጡ ከማድረጉ ጥቂት ደቂቃዎች በሚባል ደረጃ ሲቀረው የመጨረሻውን ተስፋ እነሱ ቀሪ ሕይወታቸውና ቀሪ ጉዟቸው ምን ሊሆን እንደሚገባ ይልቁንም ደግሞ ወደ ወንጌል ስምሪት ከመውጣታቸው በፊት የሚያስፈልጋቸውንና የሚገባቸውን አስቀድሞም ተስፋ ተደርጎላቸው የነበረውን ሀብተ መንፈስ ቅዱስ እንደሚሰጣቸው ያም እንደሚላክላቸው ባሳየበት በዚህ አንቀጽ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት ዛሬም ለኛ የተናገረው ቃል ነው ማለት ነው። እንግዲህ እንደምንሰማውና እንደምናስተውለው እነሆ እኔ የአብን ተስፋ እልክላችኋለሁ ብሎ ሲናገር አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች የተጠበቀ ለሰው ልጆች የሚሰጥ የሚላክ የሰው ልጆች ሁሉ ሊኖሩበት የሚገባቸው ኃይል ጽን የሚሆናቸው ተስፋ አለ። ይህንን ተስፋ ነው አምላካ መድህን ዓለም ኢየሱስ ክርስቶስ በዚህ አንቀጽ ላይ እየገለጠ ያለው ማንን ያመለክታል ብለን ስንመለከት ካረገ በኋላ በአስረኛው ቀን ቀደም ሲል በመግቢያዬ ለማንሳት እንደሞከርኩት የመንፈስ ቅዱስን መውረድ መሰጠት የሚያመለክተውን አስቀድሞም በነቢያት ትንቢት የተነገረለትን በምሳሌም ደግሞ በብሉይ ኪዳን ይታሰብ የነበረውን ደገኛውን በዓል ይህንን በዓል ሀምሳውን ሲያመለክተን መንፈስ ቅዱስ የሚወርድበትን ዕለት ሲያሳያቸው ነው። በዛም ዕለት የሚሰጣቸውን ሲገልጥላቸው ነው። በዚህ አንቀጽ ላይ ያስቀመጠው ጌታችን ኢየሱስ ክርስቶስ በዚህ ብቻ አላቆመም። ቀጥሎ የሚናገረው ምንድን ነው? አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም ከሰማይ የሚመጣውን የሚሰጣችሁን ተስፋ እስክትለብሱ ድረስ እስክትጎናጸፉ ድረስ እናንተ ግን በኢየሩሳሌም ከተማ ቆዩ፣ በማለት የት መቆየት እንዳለባቸው፣ ለምን መቆየት እንዳለባቸው በግልጽ ቋንቋ በዚያ አንቀጽ ላይ ያስቀምጣል ማለት ነው። እንግዲህ በዚህ አንቀጽ ላይ እግዚአብሔር ወልድ ኢየሱስ ክርስቶስ የሚልከው እግዚአብሔር አብ ደግሞ ለኛ ተስፋ አስደርጎት የነበረው ነገር ምንድነው ስንል መንፈስ ቅዱስ ነው። የሰው ልጆች ተስፋ በብሉይ ኪዳን ብዙ ሐሳቦች ቢኖሩበትም በዋናነት የክርስቶስ ኢየሱስ ሰው መሆንና መገለጥ ቢሆንም ከክርስቶስ ኢየሱስ መገለጥ በኋላ መንፈስ ቅዱስ እንደሚመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ በስፋት በዮሐንስ ወንጌል ላይ አስተምሯል። የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምረን በምንመለከትበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል፣ ወናሁ አነ እስእሎ ለአብ ይፈኑ ለክሙ ጰራቅሊጦሰሃ ካልአ ዘይሄሉ ምስሌክሙ እነሆ አብን ስለእናንተ እለምነዋለሁ እሱም ከእናንተ ጋራ የሚኖር ሌላ አጽናኝ ይልክላችኋል። ይሄውም ደግሞ ዓለም የማያውቀውና የማይሸከመው ከእናንተ ጋራ የሚኖር በእናንተም ውስጥ ከእናንተ ጋራ የሚኖር በእናንተም ውስጥ የሚያድር የእውነት መንፈስ ነው፣ በማለት ሁለተኛ አጽናኝ ብሎ የገለጸውን ጰራቅሊጦስ በማለት ያስቀመጠውን ይነግረናል። መድህን ዓለም ኢየሱስ ክርስቶስ ማለት ነው እንደሚልክልን ብቻ ሳይሆን እዚሁ ምዕራፍ ቁጥር 26 ላይ ደግሞ ሲናገር ይህ መንፈስ ቅዱስ ለአባቶቻችን ለሐዋርያት ሲሰጥ ለሐዋርያት እንደሚሰጥም ስለሚያሳይ ማለት ነው አንቀጹ እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯቸው የሚዘነጉትን ደግሞም ሊሸከሙት የማይችሉትን ሁሉ ሊችሉት እንዲችሉ ኃይል ብርታትና ጽን እንደሚሆናቸው እንደሚያሳስባቸው ለዘላለም ከነሱ ጋራ እንደሚኖር በዚህ አንቀጽ ላይ ገለጸ ማለት ነው። ስለዚህ መንፈስ ቅዱስ ወይም ደግሞ ጰራቅሊጦስ ብለን የምንናገረው እግዚአብሔር አብ ሊልከው ያለው እግዚአብሔር ወልድ መንፈስ ቅዱስ ወልድ መንፈስ ቅዱስም እልከው አለሁ እግዚአብሔር ወልድ እግዚአብሔር ወልድም እልከዋለሁ በማለት የሚናገረው ይህ መንፈስ ቅዱስ ከሦስቱ አካል አንዱ አካል እንደሆነ ሁላችንም እንገነዘባለን። መንፈስ ቅዱስ በዚህ ዓለም በሰው ልጆች ልቡና አድሮ ከክፋት ወደ በጎነት እየመለሰ እኛን በሚገባን ልክና መልክ እንድንኖር የሚሰራ ኃይል ሆኖ በውስጣችን በጸጋ እንደሚኖር ሁላችንም እንገነዘባለን። ለዚህ እዚሁ የዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ የሚልከው የእውነት መንፈስ ከአብ የሚወጣው በማለት የመንፈስ ቅዱስን ከአብ መስረጽ የመንፈስ ቅዱስን ከአብ መስረጽ በግልጽ ቋንቋ በዚህ አንቀጽ ላይ ያስቀምጣል ማለት ነው። ስለዚህ በሚስጢረ ሥላሴ ትምህርታችን አብ ወልድና መንፈስ ቅዱስ ብለን የምናውቃቸው በስም የአካል ሶስትነት የስም ሶስትነትና የግብር ሶስትነት ያላቸው አካላት መሆናቸውን ልብ ማለት ያስፈልጋል ማለት ነው። ይህንን ነው አስቀድሞ በነቢያት በዚህ በትንቢተ ኢዩኤል ምዕራፍ ሁለት ከቁጥር 28 ላይ ስንመለከት እንደዚህ በማለት በትንቢት አስቀድሞ አናግሮ ነበረ መንፈስ ቅዱስ እንደሚሰጥ መንፈስ ቅዱስ እንደሚመጣ መንፈስ ቅዱስ ለሰው ልጆች ሁሉ እንደሚገባ ወምድረዝንቱ ኩሉ እፌኑ እፈኑ መንፈሴ ላይ ለኩሉ ዘስጋ ከዚህ በኋላ መንፈሴን በስጋ ሁሉ ላይ እልካለሁ በማለት አስቀድሞ በትንቢተ ይላ ተናግሯል ማለት ነው ይህ ሲላክ ሲሆን ምን ይሆናል ይላል በዚህ አንቀጽ ላይ በምናስተውልበት ሰዓት ወይትነበዩ ደቂቅክሙ ወአዋልዲክሙ ሴቶች ልጆቻችሁና ወንዶች ልጆቻችሁ ትንቢትን ይናገራሉ። እንደዚሁም ሽማግሌዎቻችሁ ወይም ደግሞ አዋቂዎቻችሁ፣ እነሱ ደግሞ ሕልምን ያልማሉ። ከዛም ባሻገር በዚሁ አንቀጽ ላይ መንፈስ ቅዱስ ሲሰጥ ለሰው ልጆች የሚመጣውን ልዩ ጸጋ ልዩ ሀብት በግልጽ ቋንቋ ያስቀመጠበት እንደሆነ ይነግረናል። ስለዚህ የመንፈስ ቅዱስ መሰጠት ለሰው ልጆች አስቀድሞ በትንቢት የተነገረ ስለሆነ ይሄውም ደግሞ የሰጠው አብ ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ የወንጌል ክፍል ላይ ወናሁ አነ ፌኑ ተስፋሁ ለአብ ላይሌክሙ የአብን ተስፋ እነሆ እኔ ሰጣችኋለሁ በማለት ተናገረ ይህንን እንዲጠብቁ በኢየሩሳሌም እንዲቆዩ በመንገር እሱ ከዚህ ወደ ሰማይ ዓይናቸው እያየ በርቀት ያይደለ በርቀት እንዳረገ ቅዱስ መጽሐፍ በመቀጠል ያብራራል። ሊነግረናል ይህን ይህ መንፈስ ቅዱስ ለሰው ልጆች የተሰጠበትንና ሊሰጥ ያለበትን እለት በዓለ ጰራቅሊጦስ ወይም ደግሞ በዓለ ሀምሳ በማለት የምናከብረው ማለት ነው። ይህ በዓል በሐዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም ይከበር እንደነበረ በኦሪት ዘሌዋውያን ምዕራፍ 23 ከቁጥር 15 እስከ 22 ኦሪት ዘሁልቁ ምዕራፍ ምዕራፍ 28 ከቁጥር 26 ጀምረን እስከ 32 ያለውን የመጽሐፍ ቅዱስ ክፍሎቻችንን በምናነብበት ሰዓት በዓለ ሰው ተብሎ ይከበር ነበረ። ይሁን እንጂ በዓለ ሰዊት የብሉይ ኪዳን በዓል ነው። ዛሬ እኛ ክርስቲያኖች የምናከብረው የብሉይ ኪዳኑን በዓል ሳይሆን የሐዲስ ኪዳኑን በዓል እግዚአብሔር መንፈስ ቅዱስ ለሰው ልጆች ሁሉ የተሰጠበትን ቅድስት ቤተ ክርስቲያን የተወለደችበትን ወይም የቤተ ክርስቲያን ልደት ብለን የምንጠራውን መሰረታዊ ዓላማ ገንዘብ በማድረግ ነው። ያኛው ለዚህኛው በዓል አምሳል መርገፍ እንጂ ዛሬ ክርስቲያኖች እሱ የሚያስቡት አይደለም። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን በማስመልከት በዚህ አንቀጽ ላይ ለአባቶቻችን ለሐዋርያት በዛን ሰዓት ዛሬም ቢሆን ምንም እንኳን በአርባ በሰማንያ ቀናችን እያንዳንዳችን ሀብተ ወልድና ሕይወት ልቡና ስመ ክርስትናን ገንዘብ ያደረግን ብንሆንም ይህንን በአርባና በሰማንያ ቀናችን የተቀበልነውን ሕያው ጸጋ መንፈስ ቅዱስ እንዳንሰራበት ወይም ደግሞ ገንዘብ አድርገን በዚህ እንዳንጸናበት እየሆንን ያለንበትን ዛሬም ለእኛ እሱን ቀስቅሶ ተዳፍኖ ያለውን ከገልጦ ኃይል እንዲሆነን ጥበብ እንዲሆነን እውቀት እንዲሆነን በዓለም ያለውን የዲያብሎስን ስራ እንድናፈርስበትና ከእግዚአብሔር ጋር አንድ ሊያደርግን የሚችለውን ነገር እንድናደርግበት እንዲረዳን ይህም በማሰብ ጭምር ነው ማለት ነው በዓሉን የምናከብረው። ከዚህ የተነሳ ታሪኩን በስፋትና በጥልቀት ለመገንዘብ በዚህ በሐዋርያ ስራ ምዕራፍ ሁለት ከቁጥር አንድ ጀምሮ ሙሉን ምዕራፍ በምናነብበት ሰዓት እጅግ በልዩ ሁኔታ ተገልጦ መንፈስ ቅዱስ ሲወርድ በሐዋርያት ሲም በሐዋርያት ሲያድር ሐዋርያትን በመንፈስ ቅዱስ ሲሞሉ ከተሞሉን በኋላ ምን እንዳገኙ በልዩ ገለጻ በልዩ ሁኔታ በዚህ አንቀጽ ላይ ያስነብበናል። ይሄን ታሪክ ማንበብ ነው በዓሉን በግልጥ ለመረዳት ማለት ነው። ስለዚህ በዓሉ እንደ ውሃ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን አስቀድሞ ትንቢት የተነገረለት ከዛም ባሻገር ደግሞ በዓለ ሰዊት ተብሎ አባቶቻችን የቀደሙት በብሉይ ኪዳን የነበሩት እነሱ ያከብሩና በዛም በረከተ ስጋንና በረከተ ነፍስን ያገኙ እንደነበረ የቀደም ብዬ የጠቀስኩት የመጽሐፍ ቅዱስ ክፍል በግልጽ ያብራራል ማለት ነው። ዛሬ ይህንን በዓል በምናከብርበት ሰዓት ቤተክርስቲያናችን እንዲህ በማለት እየጸለየች ወይም ደግሞ እያመሰገነች ነው የምታከብረው ማለት ነው። በይበልጥ በዚህ ቅዱስ ባስሌዎስ በደረሰው በቤተክርስቲያን ውስጥ ዘውትር በሚጸለየው ጸሎተ ሊጦን ተብሎ በሚታወቀው መጽሐፍ ላይ በእሁዱ ሊጦን ላይ እንዲህ የሚል የዚህን ዕለት መሰረታዊ ሁነት የሚገልጥ ኃይለ ቃል አለ። እንዲህ ይላል፦ ወአስተርአይከ ጸጋከ ላዕለ ሐዋርያት እንዘ ጉቡኣን እሙንቱ ውስተ አሐዱ ቤት። እነሱ በአንድ ቤት ተሰብስበው አንድ ሆነው በነበሩበት ሰዓት ጸጋ መንፈስ ቅዱስን በሐዋርያት ላይ ገለጥክ ይላል ቅዱስ ባስሌዮስ ማለት ነው። እነሱ በአንድ ቤት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ተስማምተው በነበሩበት ሰዓት ጸጋ መንፈስ ቅዱስ በሕይወታችን እንዲገለጽ በሕይወታችን በኑሯችን ሁሉ እንዲገለጽ አንዱ ምንድነው መሰረታዊ ነገሩ ብለን ብናስብ ህብረት ያስፈልጋል፣ አንድነት ያስፈልጋል። የቤተ ክርስቲያን ኑሮ የክርስቲያን ኑሮ ህብረት ነው በዋናነት ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስብከቱ በማቴዎስ ወንጌል በሚያስተምርበት ሰዓት እንዲህ ብሎ አስቀምጧል። እስመ ባህ ባህለው ክሌቱ ወሰለስቱ ጉቡአን በስሜ ሁለትም ሶስትም ሆነው በስሜ ባሉበት ህየ አነ ይሄሉ ማይከሎሙ እኔ በነሱ መካከል እኖራለሁ በማለት ተናግሯል ማለት ነው። ያ የሚገለጠው የሚሆነው የሚፈጸመው እንዴት ነው ሲባል ሰው ህብረት ሲኖረው አንድነት ሲኖረው ነው። በዚህ ዘመን እኔና እናንተ ባለንበት ዘመን ህብረት በጠፋበት ፍቅር ከሰው ልጆች በራቀበት ሰዎች እርስ በእርሳቸው በተዋገቡበት ማለትም ስምምነትን በቀነሱበት ዘመን ጸጋ መንፈስ ቅዱስን እንዴት ልናገኝ እንደምንችል ትንሽ አስቸጋሪ ይሆናል ማለት ነው። ምናልባትም ብዙ ክፍተቶች አሉብን በማህበራዊ ህይወታችን ስንል በክርስትና ህይወታችን ስንል በሌሎችም የዕለት ተዕለት ኑሯችን ክፍተቶቻችን የትየለል ሰፊዎች ናቸው። ከጤናችን አንጻር፣ ከኑሯችን አንጻር፣ ከሌሎችም መሰረታዊ ጉዳዮቻችን፣ ከመንፈሳዊ ህይወታችን አንጻር የምናያቸው ክፍተቶች አሉ። ለምንድነው የሆኑት ሲባል የመጀመሪያው ህብረት ማጣት ነው። በክርስትና ለም ህብረት ከሌለ ፍቅር ከሌለ እግዚአብሔር በእኛ መካከል በረድኤት ወይም በጸጋ እንዴት ሊገለጥ ይችላል? አስቸጋሪ ነው የሚሆነው። እነሱ ግን ቅዱስ ባስሌዮስ እንደሚናገረው ያን የዛን ዕለት ሁነት ሲገልጠው እነሱ በአንድ ቤት ተሰብስበው ሳለ ነው ጸጋ መንፈስ ቅዱስን በላያቸው አሳደርክ፣ ጸጋ መንፈስ ቅዱስን ሰጠሃቸው አለ። አሁን ያንን በዛን ሰዓት የሰጣቸውን ውእተ አሚረ በዚያን ጊዜ የሰጣቸውን ያን መንፈስ ቅዱስ ዛሬም ለኛ ስጠን እያለች ቅድስት ቤተ ክርስቲያን ስታመሰግን አድራለች፣ ስታመሰግን ኖራለች፣ ስታመሰግን ወደፊትም ትቀጥላለች ማለት ነው። ይሄ የቤተ ክርስቲያን የዘወትር ጸሎት ነው። የአንድ ቀን ወይም ደግሞ የአመት ጸሎት ሳይሆን የአመት ጸሎት ነው። የሁልጊዜ ጸሎት ነው ማለት ነው። እና ከዛ አንጻር እንዲህ እያልን ይህንን እለት ስናሳልፈው መንፈስ ቅዱስ ይሰጠናል። ምናልባትም መንፈስ ቅዱስ ሀብቱ ለሁላችንም በሚሰጠን ሰዓት ለእያንዳንዳችን በተለየ መልክ ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምራፍ አስራ ሁለት ላይ ስንመለከት የመንፈስ ቅዱስን ስጦታዎች ጸጋዎች፣ እጅግ በተለየ መልክ ነው የሚገልጸው። ያንን ማንበብ ያስፈልጋል መገንዘብ ያስፈልጋል። ለእያንዳንዳችን እንደሚያስፈልገንና እንደሚገባን ይሰጠናል። ለዚህ ነው በየተሰማራንበት በጎ ስራ፣ መልካም ስራ፣ ሁላችንም አትራፊዎች፣ ሁላችንም ደስተኞች ሆነን የምንመለሰውና አሁንም ቢሆን ባላተረፍንባቸውና በከሰርንባቸው ትናንትና በዚህ መልክ ያሳለፍናቸውን ነገር እንዳይደገም ህብረትንና አንድነትን ፈጥረን በቤተ ክርስቲያን መገኘት ከዛን በኋላ የመንፈስ ቅዱስን ጸጋ መጠበቅ ያስፈልጋል ማለት ነው። ምክንያቱም ያኔ ለአባቶቻችን እንደላክላቸው ጸጋ መንፈስ ቅዱስን ዛሬም ላክልን እያለች ቤተ ክርስቲያን ትማጸናለች። በዓሉንም እናከብረው እንደዚሁ እያልና በዚሁ መሰረት ይህንኑ ተስፋ በማድረግ ነው ንስሐ ገብተን ስጋ ወደሙ ሙ እየተቀበል ነው የመንፈሳዊ በዓላትን የምናከብረውና ይህን ታሳቢ ማድረግ ያስፈልጋል። ስለዚህ በዓለ ሀምሳ ስንል አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ካሳ ሊከፍል የሰውን የሰው ልጆች ሊቤዥ ሞቶ ተሰቅሎ ሞቶ ተነስቶ ባረገ በአስረኛው በተነሳ በሃምሳኛው ቀን ለሰው ልጆች መንፈስ ቅዱስን የሰጠበት ለአባቶቻችን ለሐዋርያት መንፈስ ቅዱስን ያጎናጸፈበት በነገሮች በሀገሮች ሁሉ ቋንቋ የተናገሩበት ነው። ይህ መንፈስ ቅዱስ ሲመጣ ሲኖር ክርስትና በዚህ ልክና መጠን ልትታይ ልትገለጥ ትችላለች። ዛሬ ቤተ ክርስቲያናችን በብዙ መልኩ ትፈተናለች። የማትፈተንበት መስመር የለም ማለት ይቻላል። ይሁን እንጂ ይህ ሁሉ የሆነበት ምክንያቱ ቅድም የተናገርኩት ሕብረት ማጣት ነው፣ አንድነት ማጣት ነው። ፍቅር ከውስጣችን መቀዝቀዙ ነው። እሱን ማስተካከል ከቻል መንፈስ ቅዱስ ዛሬም በየዕለቱ በየሰዓቱ ለሰው ልጆች የሚሰጥ ጸጋ ስለሆነ ሁላችንም ይህን ጸጋ ለመቋደስ ዝግጆች መሆንና ከዚህ አንጻር ይህንን በዓል ማሰብ ያስፈልጋል። ሁለተኛው በመግቢያዬ እንደተናገርኩት የምናስበው ማሰብም የሚገባን ማንሳትም የሚገባን በዓለ ጰራቅሊጦስን ካከበርን በኋላ አባቶቻችን ሐዋርያት በዓለ ጰራቅሊጦስን ወይም ጸጋ መንፈስ ቅዱስን ካገኙ በኋላ ይሄንን ስራ የሚያሰራቸው ቋንቋ የዓለሙን ሁሉ የሀገሩን ሁሉ ቋንቋ የሚገልጽላቸው ፈሪዎች የነበሩ ጥቡአን እንዲሆኑ በብዙ መልኩ ይዘነጉ የነበሩ ከዛን በኋላ መዘንጋት እንዳያገኛቸው ያደረጋቸውን ጸጋ መንፈስ ቅዱስ ከተቀበሉ በኋላ በቀጥታ ወደ መልካም ስራ ነው የሄዱት። በርግጥ በሐዋርያት ብቻ ሳይሆን በጌታችን በኢየሱስ ክርስቶስም የምናየው ነው። ከጌታችን ከኢየሱስ ክርስቶስ በተለየ መልክ የምናየው የምናየው ነገር ባይኖርም እንኳን የብሉይ ኪዳን አባቶቻችንንም ብናስባቸው፣ እነ ሙሴን፣ ሌሎችም ደጋጋ አባቶቻችንን ስናስባቸው ከልዩ በረከታቸው አስቀድሞ የነበራቸው መልካም ስራ አለ። ያው ምንድን ነው ስንል ጾም ነው ማለት ነው። ጾም ነው። ጾም በክርስትና ዓለም በዋናነት ጌታችን መድኃኒታችን ኢየሱስ ክርስቶስ በተግባርም በትምህርትም አጽንቶት ነግሮን የሄደ እንደሆነ እናውቃለን። ስለዚህ ከበዓለ ጰራቅሊጦስ ማግስት አባቶቻችን መንፈስ ቅዱስን ከተቀበሉበት ማግስት የሰሩት ስራ ምንድነው ያ ብለን ብንጠይቅ ጾም ነው የጾሙት ማለት ነው። ስለዚህ እኛም ልክ እንድነሱ ጾመ ሐዋርያ ተብሎ የሚታወቀው በአንድም በሌላም መልክ እኛ በሰፈር በመንደር የምንሰጠው ለግለሰቦች ወይም ለቡድኖች ለይተን የምናስቀምጠው ሳይሆን ቤተክርስቲያናችን ካወጀችልን ሰባት አጽዋማት መካከል አንዱ የሆነው ከዚህም ባሻገር ደግሞ ጾመ ድህነት ተብሎ የሚታወቀው የረቡና የአርብ ጌታችን ኢየሱስ ክርስቶስ ከተነሳ በኋላ እስከዚህ ዕለት ወይም እስከ ሀምሳኛው ቀን ማለት ነው። አርብና ረቡ ሳንል በእውነቱ ደስታችንን ስናከብር በደስታ ትንሣኤውን ስንሰብክ ትንሳኤውን ስንሰማ ስናውጅ፣ ሰንብተናል። ነገር ግን አሁን ደግሞ የሚሆነው ምንድነው ማለት ነው ወደ ጥንቱ ከትንሳኤው በፊት እንደነበረው የዕለት ተዕለት ኑሯችን በጾምም በጸሎትም ከዛም ባሻገር ያለውን ሁኔታም በማገናዘብ የምንኖርበት ስለሆነ ጾመ ድህነትም ጾመ ሐዋርያትም ከሚቀጥለው ሰኞ ጀምሮ ማለት ነው የታወጀ ነው ማለት ነው በዚህ ዓመት በ2017 ማለት ነው በዓለ ጰራቅሊጦስ ሰኔ አንድ ቀን የሚታሰብ ነው። በአሉያ ያ ሁላችንም እንደምናውቀው በያድርግና በየወርድ የሚወጣ የሚወርድ ስለሆነ በዚህ ዓመት ደግሞ ሰኔ አንድ ቀን ውሏል በዓለ ጰራቅሊጦስ። ከበዓለ ጰራቅሊጦስ ቀጥሎ በያድርግና በየወርድ የሚወጡ አጽዋማ ከአጽዋማት መካከልም እንደዚሁ የጾመ ሐዋርያትና ጾመ ድህነት ሁለቶቹ ናቸው ማለት ነው። ስለዚህ በሰኔ ሁለት ቀን ጾመ ሐዋርያት ይጀመራል። በሰኔ አራት ቀን ደግሞ ጾመ ድህነት ይጀመራል ማለት ነው። እነዚህ ሁለት አጽዋማት ከሰባቱ አጽዋማት አንዱ ስለሆነ ሁላችንም ይሄንን መገንዘብና ከዚህ በኋላ ይሄንን ጾም ደግሞ መጀመር ሌላው የመንፈስ ቅዱስ ጸጋ እንደተቀበል ማረጋገጫችን ነው። መልካም ስራ ለመስራት የመንፈስ ቅዱስ ጸጋ በህይወታችን መኖር አለበት። ለምን ሲባል ጾም መጾም መንፈሳዊ ተግባራትን መከወን ፍቅር፣ እንትትናን ደስታንና ሰላምን እምነትንም በህይወታችን አጽንቶ መያዝ የመንፈስ ቅዱስ ፍሬዎች እንደሆኑ በዚህ በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ አምስት ከቁጥር ሀያ ሁለት ጀምሮ በግልጽ ቋንቋ አስቀምጦልናል። የመንፈስ ቅዱስ ፍሬዎች እነዚህ ናቸው በማለት ማለት ነው። ስለዚህ አንድ ሰው ጾም መጾም የማይችል ከሆነ ካለመቻልን ባሻገር የማይፈልግ ከሆነ አንዱ የመንፈስ ቅዱስ ጸጋ በህይወቱ እንዳይገለጥ የማድረግ ስራ ነው ማለት ነው ስለዚህ ለሁላችንም ቅድም እንዳልኩት መንፈስ ቅዱስ ተሰጥቶናል በአርባ በሰማኒያ ቀናችን ይህንን በአርባ በሰማኒያ ቀናችን የተሰጠንን መንፈስ ቅዱስ እሱን ሀይል የሚሆነንን ጥበብ የሚሆነንን አዳፍነ ነው የምንኖረው እስከ መቼ ነው ለምንስ ነው እኛ በጾማችን ብናተርፍ እንጂ አንጎዳም ቅድም ያነሳኋቸው የቀደሙ አባቶቻችን ሙሴ አርባ ቀን አርባ ሌሊት ቢጾም አሰርቱ ትእዛዛትን ጽላተ ሙሴን ተቀበለ። ሌሎችም አባቶቻችን እንደዚሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ አብነት ሊሆን ለኛ አርአያ ምሳሌ ሊሆነን ጾመ። ከዛ በኋላ ወንጌልን ወደ ማስተማር ለኛ ድህነት የሚሆነውን ስራ ወደ መስራት ገባ። እኛም ከጾም በኋላ መንፈሳዊ ወኔያችን ሊነቃቃ ስለሚችል ስለሚበረታ፣ ስጋዊ ወኔያችን ደግሞ ስለሚዝል፣ ስጋዊ ወኔ ማለት ለኃጢአት ለተንኮል ለክፋት የሚነሳሳ ኃይል ነው። መዝሙረኛው ቅዱስ ዳዊት ተናግሮታል በዚህ በመዝሙር 108 ከቁጥር 24 ላይ ስንመለከቱት ወስህከ ስጋየ በሃጢአ ቅብ ይላል ስጋዬ ቅቤን በማጣት ከሳ ከሰመ በማለት ይናገራል። ይሄ ክሳት ምንድነው ብለን ስንመለከት ወደ ኃጢአት ወደ ክፋት የሚያዘምት የሚያነሳሳ የሚያነቃቃ መንፈስ ወይም ደግሞ የስጋ ፍላጎት ነው ማለት ነው በቀላሉ በዚያን ቀጽ ላይ የሚገለጸው በጾምና በጸሎት ስንሆን ግን እነሱ ይከስማሉ። ወደ ቤተክርስቲያን የመልካም ስራ ወደ መስራት ፍቅርን ገንዘብ ወደ ማድረግ ወደ መግለጽ ወደ መግለጽ እንድንሄድ የሚረዳን ጸጋ መንፈስ ቅዱስ ስለሆነ ይሄ በጾም የሚገኝ በጾም የሚገለጥ ስለሆነ ጾመ ሐዋርያትም እንደዚሁ የዚህ አመቱ ከሰኔ ሁለት ተጀምሮ የምንጾመው ስለሆነ የቄሶች ነው የመነኮሳት ነው በማለት ራሳችንን ሳናታልል መጾም እንደሚያስፈልግ ያስገነዝባል ማለት ነው። ምክንያቱም መንፈስ ቅዱስን ተቀበል ንኛ ይሄንን የተቀበል ነውን መንፈስ ቅዱስ ማሳዘን የለብንም። ሐዋርያው ቅዱስ ጳውሎስ ኤፌሶን ላይ የሚናገረው ይህንን ነው። ድኅነትን ገንዘብ ባደረጋችሁበት ቀን የተሰጣችሁን መንፈስ ቅዱስን ያደረባችሁን መንፈስ ቅዱስን አታሳዝኑት ይላል። በምንድን ነው መንፈስ ቅዱስ በህይወታችን የሚያዝ ነው? በምንድነው እንደው ይሄ ነገር ሊፈጸም የሚችለው ሊገለጥ የሚችለው ሲባል ሰው መንፈስ ቅዱስ የሚወደውን ስራ ካልሰራ መንፈስ ቅዱስ የሚከብርበትን ስራ ካልሰራ የሚገለጥበትን ስራ ካልሰራ ምን ይሆናል ማለት ነው? ይሄ ነገር አስቸጋሪ ይሆናል። አስቸጋሪ ሁነት በህይወታችን ይገለጣል ማለት ነውና ከዚህ የተነሳ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚያን ሰዓት ለአባቶቻችን ለሐዋርያት፣ ዛሬ ደግሞ ለእኛ ወናሆ አነ ፌኑ ተስፋሁ ለአብ ላይሌክሙ እነሆ የአብን ተስፋ ለእናንተ እልክላችኋለሁ በማለት ተስፋ ያስደረጋቸውን ለአባቶቻችን ለሐዋርያት የላከበትን ለእኛም ደግሞ በአርባ በሰማኒያ ቀናችን ዛሬም በሚያስፈልገን ልክና መጠን ሰው ዛሬ መንፈሳዊ ስራ መስራት ሲችል፣ በጎ ስራ መስራት ሲችል፣ ንስሐ መግባት ሲችል፣ ስጋ ወደሙ መቀበል ሲችል፣ በፍቅር በህብረት መኖር ሲችል መንፈስ ቅዱስ ተገለጠበት፣ አደረበት፣ ወረደበት ማለት ይቻላል እና ስለዚህ ይህንን ታሳቢ በማድረግ ይህንን ገናና የቤተ ክርስቲያን በዓል ማሰብ ያስፈልጋል። በዓሉ ከአበይት በዓላት አንዱ ነው። አጽዋማቱም ከሰባቱ የቤተ ክርስቲያናችን የቀኖና አጽዋማት እንደ አንዱ ናቸው ማለት ነው። ነዌ ጾመ እግዚ ወይም አብይ ጾም፣ ጾመ ሐዋርያት፣ ጾመ ድህነት፣ ጾመ ማርያም ወይም ጾመ ፍልሰታ፣ ጾመ ነቢያት ብለን የምንጠራው ጾመ ገሃድ ብለን የምናውቃቸው እነዚህ ሲቆጠሩ እንግዲህ ሰባት ናቸው ማለት ነው። ከነዚህ ከሰባቱ ውስጥ ጾመ ድህነትና ጾመ ሐዋርያት ሁለቱ ስለሆነ እነዚህ ሁለቱ አጽዋማት ከፊታችን ሰኞ ጀምሮ የሚጾሙ ናቸው። ሁላችንም ከሊቅ እስከ ደቂቅ ሆነን ተባብረን ጾመን በኅብረታችን በጾማችን ደግሞ እንደገና ሌላ በረከት እንድናገኝ አምላካችን ይርዳን። ትልቁ የሚያስፈልገንና የሚገባን እሱ ስለሆነ አባቶቻችን ሐዋርያት መንፈስ ቅዱስን አገኙ። ጾሙ ከዛ በኋላ ስምሪት ሄዱ፣ ስምሪት ሄዱ፣ ዓለምን ሁሉ አዳረሱት። እነሱ ብርሃን ሆነው ጨለማ የነበረውን ዓለም ብርሃን አደረጉት። እነሱ ጨው ሆነው አልጫ የነበረውን ዓለም አጣፈጡት። ዛሬም ቢሆን እኛም መንፈስ ቅዱስን ተቀብለን በጾም በጸሎት በስግደት በመንፈሳዊ ተግባራት ሁሉ ይሄን ጸጋችንን አጽንተን መጀመሪያ ለራሳችን አልጫ የሆነ ሕይወታችንን ጨለማ የሆነ ሕይወታችንን ማብራት ማጣፈት፣ ከዛ በኋላ ደግሞ የጎረቤቶቻችንን፣ ቀጥሎም የማህበረሰባችንን፣ ብሎም የሀገራችንን፣ ከፍ ካለም ደግሞ የዓለምን ሁኔታ መቀየር ይቻላል። ዛሬ ዓለም አዝናን ያለችው ሀገር አዝናና ያለችው ቤተክርስቲያን አዝናና ያለችው ሌሎችም ልንገልጣቸው የምንችላቸው እስከ ግለሰብ ድረስ ሊሄዱ የሚችሉ ክፍተቶች አሉብን። እነዚህ ሁሉ ክፍተቶቻችን የሚዳኙት መንፈስ ቅዱስ በሕይወታችን አለ፣ እሱን ጸጋውን ገልጠን በጎ የሆነውን ነገር ማድረግ ስንችል ነውና። ጌታችን መድኃኒታችን ኢየሱስ ክርስቶስም እኔ ብሄድ ይሻላችኋል፣ አጽናኙ መንፈስ ቅዱስ የሚመጣው የሚላከው እኔ ሲሄር ነው በማለት ለአባቶቻችን ለሐዋርያት በዮሐንስ ወንጌል ምዕራፍ ስድስት ቁጥር ሰባት ላይ ተናግሯል። በዛ መሰረት ዛሬ ሁላችን በክርስቶስ ኢየሱስ ሞትና ትንሳኤ። ጥንት ጠላታችን ዲያብሎስ ተመቶ ሞታችን ሞቶ እነሆ ህይወትን ተጎናጽፈናል። ህይወትን ከተጎናጸፍን ደግሞ ለኃጢአት ሞተን ለጽድቅ ስራ ህያዋን ሆነን እንድንኖር መንፈስ ቅዱስን ለዘላለም ከኛ ጋር ሊኖር በእኛ ሊኖር ሰጥቶናል። ይሄንን የተሰጠንን ሀብታችንን ጸጋችንን አክብረን እንድንኖር አምላካችን ይርዳን። የስላሴ ቸርነት፣ የእመቤታችን አማላጅነት፣ የሰማይቱ የቅዱስ ጊዮርጊስ ረድኤትና በረከት አይለየን። ይቆየን።